a targeted military operation to roll back the Iranian threat to Israel's very survival. ጠቅላይ ሚኒስትሩ በደርዘን የሚቆጠሩ የእስራኤል ጦር ጀቶች በኢራን ሰማይ ላይ በመንቀሳቀስ ጥቃት መፈጸማቸውን አረጋግጠዋል። እንደ ጠቅላይ ሚኒስትሩ ገለጻ የኢራን ዋናው የዩራንየም ማበልጸጊያ የሆነው የናታንዝ ኒክለር ተቋም እና ሌሎች በርካታ ኢላሞች በጥቃት ውስጥ ተካተዋል። ይህ በእውነት እብደት ነው። እስራኤል በኢራን የኑክለር ተቋማት ላይ ጥቃት ሊሰነዝር እንደሚችል ብዙ ጊዜ ሲጠበቅ የነበረ ቢሆንም የጥቃቱ ስፋትና አይነት ግን ማንም ያልጠበቀው ነው ሊባል ይችላል። በዚህ ድንገተኛ ጥቃት እስራኤል በርካታ የኢራን ከፍተኛ ባለስልጣናትና የኢራን አብዮታዊ ጥበቃ ጓዳ አመራሮችን ከጥቅም ውጭ አድርጋለች። ከሁሉም አስደንጋጭ ዜና ደግሞ የጓዱ ዋና አዛዥ የነበሩት ጀነራል ሁሴን ሰላሚ መገደላቸው በኢራን ሚዲያ መረጋገጡ ነው። በተጨማሪም እስራኤል በኢራን ውስጥ በሚገኙ ስትራቴጂካዊ ሚሳኤል ስርዓቶችና የአየር መከላከያዎች ላይ ጥቃት በምትፈጽምበት ወቅት የእስራኤል ስለላ ድርጅት ሙሳድ

የጥቃቱን ዝርዝር ሁኔታ ስንመለከት በኢራን ዋና ከተማ ቴህራን ሰሜን ምስራቅ አካባቢ የፍንዳታ ድምፆች መሰማታቸው የኢራን ሚዲያዎች ዘግበዋል። የእስራኤል አየር ኃይል በኢራን ላይ የቅድመ መከላከል ጥቃት ወይም ፕሪሚቲቭ ስትራይክ ብሎ የሰየመውን ኦፕሬሽን ማካሄዱን አስታውቋል። በዚህ ምክንያት በእስራኤል የአስቸኳይ ጊዜ አዋጅ የታወጀ ሲሆን የእስራኤል ነዋሪዎችም ከጠዋቱ ሦስት ሰዓት ላይ በስልኮቻቸው በተላከ የማስጠንቀቂያ መልእክት ከእንቅልፋቸው ተቀስቅሰዋል። መልእክቱም ከኢራን በኩል ሊመጣ ለሚችል የአጸፋ ጥቃት እንዲዘጋጁ የሚያስጠናቅቅ ነበር። ስማልቸር ተጠቀሰ። የአሜሪካ ባለስልጣንም አሜሪካ በዚህ ጥቃት ምንም አይነት ተሳትፎ እንዳልነበራት ገልጿል። ይህ ጥቃት የተካሄደው ሊካሄድም የቀረው በአሜሪካ ልዩ መልእክተኛና በኢራን ባለስልጣናት መካከል በኦማን ሊካሄድ ከታሰበው ስድስተኛ ዙር የድርድር መድረክ ሁለት ቀናት ብቻ ሲቀሩት ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ በሰጡት መግለጫ በዲፕሎማሲያዊ መፍትሄ ላይ ተስፋ እንዳላቸው ተናግረዋል። አንድ የአሜሪካ ባለሥልጣንም ለፎክስ ኒውስ እንደተናገሩት አሜሪካ በኢራን የኒኩሌር ተቋማትና የረጅም ርቀት ሚሳኤሎች ላይ በተፈጸመው ጥቃት ውስጥ አልተሳተፈችም ብለዋል። እስራኤል ለኢራን የአጸፋ ጥቃት ተዘጋጅታ እየጠበቀች ትገኛለች ኢራን ኢራን ፎ ስ። በሌላ በኩል ሴናተር ማርኮ ሩቢዮ እንዲህ የሚል መግለጫ ሰጥቷል። ዛሬ ምሽት እስራኤል በኢራን ላይ የራሷን እርምጃ ወስዳለች። እኛ በዚህ ጥቃት ውስጥ አልተሳተፍንም። ዋናው ቅድሚያ የምንሰጠው ጉዳይ በክልሉ የሚገኙ የአሜሪካ ኃይሎችን ደህንነት ማስጠበቅ ነው። እስራኤል ይህን እርምጃ ለራሷ ደህንነት አስፈላጊ እንደሆነ እንደምታምን ነግረናለች ብለዋል። ይህን ስንመለከት አሜሪካ የሆነ ነገር ሊፈጠር እንደሚችል አስቀድማ ያወቀች ይመስላል። ምክንያቱም ከጥቃቱ አንድ ቀን በፊት የአሜሪካ የውጭ ጉዳይ መስሪያ ቤት በመካከለኛው ምስራቅ የሚገኙ ወታደራዊ ቤተሰቦችና ረዳት ሰራተኞች በፈቃደኝነት አካባቢው ለቀው እንዲወጡ አዟል። በተጨማሪም በኢራቅ የሚገኘው ኤምባሲ በመዝጋት ሁሉም ሰራተኞችን አስወጡታል። ከጥቂት ቀናት በፊት ወደ ዩክሬን ሊላኩ የነበሩ 20 ሺህ ጸረ ድሮ ሚሳይሎች ወደ መካከለኛው ምስራቅ ማዞራም ይታወሳል። ይህም ኢራን ሊሰነዘር ለሚችለው ያጸፋ ጥቃት አስቀድሞ ለመዘጋጀት እንደነበረ ግልጽ ነው። የእስራኤል መግለጫና የኔታውን ንግግር ስንመለከት ደግሞ እስራኤል ኦፕሬሽን የአንበሳው ጥንካሬ ኦፕሬሽን ስትሪንግ ዞፍ ላይን ብላ ሰይማዋለች። አሁን ደግሞ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ሙሉ መግለጫ እናዳምጥ። ለዓመታት የኢራን መንግስት የእስራኤልን መንግሥት ለማጥፋት ሲዝትና ወታደራዊ እቅዶችን ሲያውጣው ቆይቷል። ከቅርብ ወራት ወዲህ ደግሞ ኢራን የኒውኩለር ጦር መሣሪያ ለማግኘት ከምቼም ጊዜ በላይ መቃረቧን መረጃዎች አሳይቷል። ዛሬ ጠዋት የእስራኤል መከላከያ የኢራን የኒውኩለር መርሃ ግብር ኢላማ ያደረገ የቅድመ መከላከያ ጥቃት ጀምራለች። ምርጫ አልነበረንም። ህልውናችንን አደጋ ላይ ከሚጥል ስጋት ጋር እየተጋፈጠን ነው። የኢራን መንግስት ለእስራኤል፣ ለመላው ዓለም አደገኛ የሆነ የኑክሌር ጦር መሳሪያ እንዲኖረው መፍቀድ አንችልም። ይህ ኦፕሬሽን የመኖራችን መብት ነው። የወደፊት ህይወታችንና የልጆቻችን ህይወት ለማስጠበቅ ነው። የአይሁድ ህዝብ በኢራን መንግስት ሊፈጸም ከሚችል የኑክሌር እልቅ የተራሱን ይታደጋል። እኛን ለማጥፋት የሚዘቱትን ኃይሎች ግባቸውን እንዲመቱ አንፈቅድላቸው የሚያልኩት ዛሬ በተግባር አሳይተናል። የኢራን የኒኩሌር ማበልፀጊያ ማዕከል በሆነው ናታንዝ ላይ ጥቃት ሰንዝረናል። ኢራን በሶስት ዓመታት ውስጥ በአስር ሺዎች የሚቆጠሩ ባላስቲክ ሚሳይሎችን ለማምረት እየተዘጋጀች ነው። አስቡት፣ በአስር ሺዎች ቶን የሚመዝን ፈንጂ በኒውጀርሲ በምታክል አገር ላይ ሲያርፍ፣ ይህ በፍጹም ልንታገሰው የማንችለው ስጋት ነው። ለኢራን ህዝብ አንድ መልዕክት አለኝ። ትግላችን ከእናንተ ጋር አይደለም። ትግላችን ለ46 ዓመታት ሲጨቁናችሁ ከኖረው ጨካኝ አምባገነን ስርዓት ጋር ነው። የነጻነታችሁ ቀን ቅርብ እንደሆነ አምናለሁ። ያኔ የሁለቱ ጥንታዊ ህዝቦች ወዳጅነት እንደገና ያብባል። ከአንድ ክፍለ ዘመን በፊት የናዚ አገዛዝን ሲጋፈጡ የዛን ዘመን መሪዎች በጊዜው እርምጃ ሲያወስዱ ቀርተዋል። ውጤቱም የ60 ሚሊዮን ሰዎች ህይወት የቀጠፈው የሁለተኛው ዓለም ጦርነትን አስከትሏል። ከዚያ በኋላ ይሁድ ህዝብ ዳግመኛ እንደዛ አይሆንም ኔቨራጊን ብሎ ቃል ገብቷል። እንግዲህ ያ ዳግመኛ አይሆንም የሚባለው ጊዜ አሁን ነው። ታሪክ ያስተማረን ተምረናል። ጠላቶቻችን ሊያጠፉ ሲዝቱ እንመናቸው። የጅምላ ጨራሽ ጦር መሳሪያ ሲሰሩ አናቁማቸው። መጽሐፍ ቅዱስ እንደሚያስተምረንም ሊገድል የመጣን ቀድመ ተነስና እርምጃ ውሰድ። እስራኤል ዛሬ ያደረገችው ይህንን ነው። ራሳችንን ለመከላከል እንዳንበሳ ተነስተናል። እግዚአብሔር እስራኤልን ይባርክ። እግዚአብሔር በየትኛውም ቦታ ያሉትን የሥልጣኔ ኃይሎች ይባርክ። አመሰግናለሁ ብለዋል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። የአሜሪካ ፕሬዚዳንት ዶናልድ ትራምፕም ስለዚህ ጉዳይ ተጠይቀው ሲመልሱ ጉዳዩ በጣም ቀላል ነው፣ የተወሳሰበ አይደለም። ኢራን የኒኩሌር ጦር መሳሪያ ሊኖራት አይችልም። ከዚህ ውጭ ግን ስኬታማ እንዲሆኑ እንፈልጋለን፣ ስኬታማ እንዲሆኑ እንረዳቸዋለን፣ ከእነሱ ጋር እነግዳለን። በህንድና በፓኪስታን መካከል የነበረው ጦርነት በንግድ አስቁሚዋለሁ። ሁለቱንም መሪዎች አውቋቸዋለሁ፣ አከብራቸዋለሁም። ደውዬላቸውም ስለ ንግድ አወራኋቸው ጦርነት ከጀመራችሁ ከኛ ጋር አትነግዱም አልኳቸው። ሁለቱም ተረድተው ጦርነቱን አቆሙት። እንግዲህ እንደሰማችሁት የእስራኤል ጥቃት የመጀመሪያው ዙር ተጠናቅቋል። ነገር ግን ኦፕሬሽኑን ለብዙ ቀናት ሊቀጥል እንደሚችል ተገልጿል። ይህ ማለት ተጨማሪ ጥቃቶች ሊኖሩ ይችላሉ። ኢራን የአጸፋ እርምጃ መውሰድ መጀመሯን የመጀመሪያ መረጃዎች ያመለክታሉ። ይህ ጥቃት ኢራንን ወደ ድርድር ጠረጴዛ አቅርቦ የኒውኩለር ስምምነት እንድትፈጥር ያደርግ ይሁን ወይስ መካከለኛው ምስራቅን ወደ ባሰ ጦርነት ይከታል? ጊዜ የሚመልሰው ጥያቄ ነው። ውድ ተመልካቾቻችን፣ እስራኤል በኢራን ላይ ስላደረሰችው ከፍተኛ የተባለ ጥቃት የተመለከተ ነው ይህንን ይመስላል። አብሮን ስለነበሩ እናመሰግናለን።